እስኪ እንደው አደራህን፣ እንደው እንደው ገበያዬን ብርግድ ግዳ አድርግልኝ እባክህ። እባክህን እንደው አረ ልጆች ጉዝጓዥ የለም። እንደ ጉዝጓዥ እንኳ ዛሬ እንኳ በዓል ነው፣ አልቆርጥም። ያ ሽማግሌ ከመጣ እዚህ ላይ አስቀምጠዋለሁ። መጣት አሁን ላቀራር አርቄት አለ እንደው ብርጭቆ እንደው እየመጣ አጠጣለሁ እያለ የሚመጣ ሰካራ ሙሉ ጨርሶ ጨርሶ እንደንእንደው ፍንጃል ይሆን እንደው። አይ እስኪ እንደው ይሁን ችግር የለውም። ይችን አረቄ ከሸጥኩኝ እንግዲህ አሁን የሚቀጥለው ደግሞ እዚህ እንደ ምንም ብዬ ሲኒ ቢሆን ብርጭቆ ቢሆን እገዛለሁ። እስቲ እንግዲህ ይምጡ። እንደው አደረ አንፈጣሪዬ እንደው ሥራዬን ብርግድግድ አድርግልኝ። እንደው ብቻ ያን ሽማግሌ እንዳይመጣ እንደው ያ ሽማግሌ እንዳይመጣ ብቻ አሁን ከአሁን ስንት ጸሎት እንደ አንተ ሽማግሌ ምን ነው? እንዶ ብታወኝስ እንዶ አንተስ እንዶ ምን? እንደው መበጣሃል እርጅና እኮ ወልጥሮ ነው። እና ነው ገና እኮ ነው እንዴ አንተ፣ እርጅና እኮ ያለ እንትን ሆና አንተ። ይ ያረጀ እኮ ቤተ ክርስቲያን ጧት ማታ ይሄዳል። አሁን እየተንቋቋ የመጣው እንዶ ገበያ ልደፍን ነው ልዘጋ። እሺ ቾው ማጨና ማጨና። እንደምታየኝ ነኝ፣ ሸንቀጥ ቀጥ ወጣት ነኝ። እንዶ አሁን አንተ ምንድን ነው እሺ? ትንሽ ያረቂ ኖራ እናትዬ፣ አረቂ እድሜ አረቂ ምን ያደርጋል? አንተዬ አረቂን ያደለው ማውቀውና እናትዬ ምን በድልሽ ነው እንዲያው ሰላጣራሁ? በየቀኑ ይበየቀኑ እየመጣሁ እየተመላለስኩ እኔ ለእርሶው ብዬ እኮ ነው፣ ለእርሶው ብዬ ነው፣ ለሌላ ነው አረ እንደው ደሞ ስቃስ ብሎ አይጠጣም። እንደ ስም ጠጥ ጣረገው እኮ ውሀው ቀርቦሻን። እንዲያለምዬ ምን ነው ምን ሆነብህ ዛሬ? አንቺ ማር የለሽ አረቂሽ ትንሽን ትቦብኝ እኔ ምን አውቄ። እና ታዲያ አይነቷ ሁና ነይታው ሽጭ። እንዴት ነው ያዋጣኛል እንዴ? ያዋጣኛሉ? ንገረኝ እስኪ ነው ሽማግሌ ብለሽ ነው እንዴ? ነው አንተስ? እንደዋሏሽ እዚህ ቦታ መምጣት የለብም። አንተ ቤተ ክርስቲያን መሄድ ነው ያለብ የልጅ ልጅ ካየ በኋላ። አሁን እንደ ወጣት አረቂ ቤት እየመጣህ እንደ ነካ ነካሽ ኩልሊ ማለት ምን ይጠቅማል? አውቃለሁ በበቀደም እኮ ምን እንዳረከኝ። እልፈስልኮ ቄጤም በዘካዘራ መታኛል። እኔ ግን ያኛው ልጅ ነው ብዬ ነበረ ዝም ያልኩ፣ ግን ሳጣራ ግን አርሰው ነውት አሉ እኔን እየተመኙ ነው የሚመጡት። እዚህ ይንገሩኝ እስኪ ኧረ ዓለምዬ እንደው ታዬ፣ እኔም እንደው ልቤም ባየሽው እንደው እስኪ። እናይዎታለን፣ እናይዎታለን። እሺ አሁን ምን እያረጉ ነው? ነካ አረጉኝ እኮ እንትኑ ነው ስታለፊ ነው እንትኑ ነው ዱላው እኮ ነው የተሳተ ዱላው። ዋ ዋ፣ ቅሌታም ሽማግሌ እንዳይቀሉ፣ ቀስ ብለው ይጠጡ፣ ደግሞ በኋላ ሊወስደዎት ነው ይሄው እርሰዎ ከመጡ አሁን አንድ ወጣት አይመጣ። በቃ ቤቴን እንትን በሉት አደረገኝ። ምን ደግሞ ወዲያ ወደ ትጎናደርኛለሽ ምን እንዲል ነው? እኔማ ቢያዩኝ ቢመጡልኝ ነው። አዎ ቢመጡ ነው እንዳ እርሰዎ መጥተው ከዘጉት ምን ዋጋ አለው? እርሰዎ መጥተው ዘጉት እኮ በቃ ስራዬን ሁሉ ዘጉት። ምን ነው

ዛሬ ስማረፊያ አልቀረም፣ እውነት ነው። ኧረ ዛሬ ስባረፍኩኝ። በል በል በል በጊዜ ጠጣና ወደ እዛው ወደ ቆሽቋሻ ሜስት እዛው እዛው። መች እዛች እኮ ው ሽማግሌ ከመጣ አንመጣም እየተባልኩ ይሄዱ። አሁን ጠጡ በጊዜ አረ፣ እንሽዬ እባክሽ ዛሬ ሳለምዬ እንደው ታይ እባክሽ፣ እንደው ሰው እንደው መሽታብኛ አለ። ይሄን አረቂ ጠጥቼ እንደ ብዬሽ ነው በረሀ ምገባው አሁን መንገድ የምገባው። አይ፣ ዛሬንስ በፈቀድሽልኝ ባደርኩኝ። አይቅበጡ፣ በሉ ጠጡና በጊዜ ሄዱ። አራ ጉድ! አረ አለምዬ እባክሽ፣ አይሆንም አይሆንም። አረ እኔ እያጣራሁ ሴት ቤት አይተኛም፣ እሺ። ባሌ ቢኖር ችግር የለውም እኔ ሴት ብቻዬን ማድርሰው ለምን ድኖር ሰውን፣ ማሳደረው። እኔ አጣርቼ መጣሁ ባልሽ ሌላ ቦታ መሄዱን ሰምቼ አይደል አለምዬ እሱን ሰምቼ ነው እንጂ መቼ አንቺዬ። ይህን እኮ ነው የጠላውበት። አባባ ጠጡ እና ይሄዱልኝ። አሁን ልዘጋ። አልደግምም፣ በቃ አልደግምም። ሂሳብ ይክፈሉ እና ይውጡልኝ። በቃ ልዘጋ ነው በቃ

ጨርሱና ሄዱ በሉ፣ ሂሳብ ይክፈሉኝ። በሉ ጠጡና፣ አረ፣ አንዲት ይጨምሩኝ። በቃ በቃ ነው እንግዲህ ምንድን ነው? ካልሆነ እንግዲህ ተናግሬያለሁ። ያ መሳሪያ የት አለ? ተናግሬ ተናግሬያለሁ እንግዲህ እኔ አሳየውታለሁ። አረ አሳየውታለሁ። እዚህ ሲተጓጓ ማለት ነው እንዴ? ለቆይ ቆይ፣ እንዴ ያገባው? አረ አረ፣ የለም ያማጭድ። አረ እኔ የት ነገባብኝ? ስራ የኔ ዘጉ ሽማግሌ

ቶሎ በል አለምዬ ቆይ እስኪ አዲያ ቀስ በይ ቀና በል ሽማግሌ እንዳትጓረድ ኧረ አለምዬ ቆይ ይኖራል አስር ብር ቢሆን አምጣ ኧረ የምን መዋረድ ነው አንተ ኧረ ይሄው መሳሪያ ይሄ ነው ቆራረጠዎታለሁ አምጣ አምስት